ይሆናል ናጎች ወይ፣ እግዚአብሔርን እየቀለድኩኝ አይደለም። እኔ አቋሜ አልቀበልም ነው። በፍጹም በራሴ ሰርቼ ጥሬ ማግኘት እርሻ፣ የትኛው ነገር ኖሮሽ ማለት አያቢ ላይ ብር የምትገፊው ሊማን ስለሆነሽ ነው። ቢሰጥሽ እንብልቲ? አዎ፣ ይሄንን የመሰለ ኦፖርቹኒቲ እንዴ! ምን ማለት ነው? ቆይ። ሰላም ወደ ዩቲዩብ ቤተሰቦቻችን፣ እንዴት ናችሁ? በድጋሚ ተመልሰን መተናል። ተመልሰን ስንመጣ ዛሬ እንግዲህ ከቤተሰቦቼ በጣም የሚያስደስት አንድ ዜና ደርሶኛል። ዜናውን ምንድነው የ20 ሚሊዮን ብር ውርስ ወርሰሻል ብለውኛል። እኔ ግን ያው በሚያሳዝን ሁኔታ እንደማልፈልግ ነግሬያቸዋለሁ። ይሄንን ለሚኩ ስነግረው ምን ይላል ምን ይሰማል የሚለውን በዚህ ቪዲዮ አብረን እናያለን። እስከ መጨረሻው ድረስ ካያችሁት በደንብ ነው ዘና የምትሉበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ። ምን ያደረግክ ነው? ፋይል እያየሁ እኔ እዚህ ጋር። እሺ፣ አንድ ነገር ልነግርክ ነበር ነው ስኩል ነገር ነው። አረፋ እኔ አላመንኩበትም። ዝም ብለክ እንደ ሀሳብ ነው። ምን አድርግ ላይክ ለእኔ ስለተነገረኝ ሳይነገረኝ ሳልነግርህ ጸጥ ከምል ብዬሽ ነው። ብቻሽን እየወሰንሽ ስላስቸግር እና ምንድነው መሰለክ ስልክ ተደውሎልኝ ነበረ ቅድም ጠዋት ላይ

ምንድነው እኔ ማላውቅ ወኬት? የመጣ ውርስ ነው ውርስ ነው፣ ከቤተሰብ ነው ውርስ መጥቶ እና አሁን በቃ ተካፋይ ምናምን ነገር ተብሏል። ሀያ ሚሊዮን ብር ነው የደረሰኝ ማለት ነው። እኔ የምርሽን ነው? እውነት? አዎ። እንደዚህ አይነት ቸሮ ያሰማን ነው የሚባለው። ያው እኔ ግን አልፈልግም ምናምን ብያቸዋለሁ። አይ እኔም ሲጀመርኩ እፈልጋለሁ አለኝ። አዎ ግን ያው ማሰባቸው ራሱ አሪፍ ነገር ነው። እሱማ ማ የቤተሰብ እስከሆንሽ ድረስ እኮ ይመለከትሻል፣ መብትሽ ነው። ባለሙሉ መብት አሰቡም አላሰቡም፣ የአንቺ መብት ነው። ማሰባቸው ሳይሆን አንቺም ቢ ማለትሽ ጥሩ አያስፈልግም። አሪፍ ነው እንዴ! እያከክሽ ትኖሪያለሽ? ለምን ምንም መቀበል ምናምን እንደዚህ ስም ነው ሚሆነው። እሺ እንደዚህ እንደዚህ እንደውም ለምን ነገርሽኝ? የማማከርማ አይጠበቅብሽም ነበር አሚ ሌት ያለሽ ያውራኒ ነው እንዴ? የምር እኮ ቢሆንም የምርም ቢሆን እኛ ሰርተን በራሳችን ብዙ ነገር እናገኛለን። ስለዚህ አያስፈልገን። አይመስልሽም? አ እኔ እንደዛ ነው ያልኩት። ያው ሳልነግርህ እንዳይቀር ብዬሽ ነው እንጂ አያስፈልገንም። ምንም እርግጠኛ ነሽ? አስቢበት ደግመሽ ምናምን ሶስት ቀን ሰጠውኛ፣ 3 ቀን አስቢበት እና ከዛ በኋላ የመጨረሻ ውሳኔሽን አሳውቂኝ ብለውኛል። አይ ምን ማሰብም አያስፈልግም። ከከባብረሽ ምን ብለሽ አብረሽ ተዋደሽ ተፋቅረሽ ብትኖር ይሻላል። የሰው ልጅ ደግሞ በገንዘብ ጥሩ አይደለም። ብዙ ደረጃ ላይ ይደራረሳል፣ ወንድም ከወንድሙ የሚገዳደልበት ጊዜ ላይ ነው ያለው እና እኛ ችግር የለውም እግዚአብሔር አለ። ዋናው እግዚአብሔር ጤና ይስጠን እንጂ በእርግጠኝነት እናመጣዋለን። ሰርተን ማግኘት እንችላለን። አዎ አልደበረህም አይደል? አረ ለምን ይደብረኛል። እንዴት ማለት ነው? አዎ በቃ ነው አረ ይሄ እኮ ምንም ማውራትም አያስፈልግም። እንኳን ነገርሻችሁ ሶስት ቀን አያሉሽ። አረ አስቤበታለሁ። ሶስት ቀንም አልፈልግም። ቢያችሁ ደግሞ እንደዛ ለጣለ በቃ ይሄንን ነገር ደውላቸዋለሁ። የምርሽ ነው? አዎ የምሬ ነው። እግዚአብሔር ቤስቲ እና አታፍሪም። እንደ አንቺ ቆይ ማን ምንድን ነው ይፈለግሽው? ምን እንዴት ማለት። እግዚአብሔር እንደዚህ አድርጎ እንዲያጎርስሽ ነው ማለት። ይማርሽ ነው ነው ይባላል። እግዚአብሔር ማለት አቀረበልሽ ምግብ ያኔ ታዲያ እና የሰው ጉርሻ ጉርሻም የምጎርሰው የሰው ምግብ ምግብም የምጎርሰው የሰው ምግብ ማለት ምን ማለት ነው? ያንቺ ድርሻሽ እኮ ነው አይደል እንዴ? የድርሻሽ ተብሎ የተሰጠሽን ነገር ምን ማለት ነው? ያንቺ ነው። ለፈውበት አልሰራበት ቢት አውጣሽ ቢይቀበላል አሁን እና ቤተሰቦችሽ ምን እንዴ አንቺ ቤተሰብ ምን እንዴ ታደይ ምን ነው እንዴ? አሁን ወደፊት እሺ ምናፈራው ሀብት ለልጆቻችን አይደል እንዴ? የእኛ ግንኙነት እንደዛ አይደለማ ታውቃለሽ። ጀሬ የፈለገ ቢሆን እንዴ ምን ሆነሻል? ቢያንስ አስሩን ለሱ ስጡትና የኔ ድርሻ ይቅርብ እያለው ያቸው እንደሁን አንፈልግ። ምነት አረ እኔ የቀለድሽ መስሉ ነው። እንዲ ቀልዳለች። ችግር የለው የምንበደራቸውና፣ ሰርተን እንከፍላለን። እምቢ አልሽ፣ ሶስት ቀን ሰጡሽ። እግዚአብሔር ይስጣቸው። ስኪ እኔ ጋ ይደውሉ ለምን ኧረ ዝም በይ ሀያ ሚሊዮን ብር በጣም ብዙ ብር እኮ ነው ታቂያለሽ እኮ ምን ያደርግልኛል ያልሰራንበትን እስኪ ምን እናደርግበታለን አሁን ሀያ ሚሊዮን ብር ብናገኝ ራሱ 20 ሚሊዮን ብር ብናገኝ ታቂያለሽ አሁን ትንሽ ገንዘብ እንፈልጋለን ከዛ ልንሰራ የምንፈልገው ፕሮጀክት አለ አይደለ ስለዚህ የራሳችንን ፕሮጀክት እንጀምርበታለን እሺ ያ ፕሮጀክታችን ደግሞ እያደገ ሄዶ እስከ ፋብሪካ ደረጃ ይደርሳል ታዲያ አትሊስት ሃያ ሚሊዮን ብር አለን ማለት፣ ሶስት አራት አምስት እርምጃዎችን ይገፋል። ባካፕ ገንዘብ ይኖረናል። በምንሰራው ስራ ላይ እርግጠኛ ሆነን እንሰራለን። አሁን እኮ እንዴት ነው ከሰዎች ጋር ኮላብ አድርገን ምን ብለን ስንት ነገር ፍዳችንን እየበላን እኮ ነው ያለው። ታዲያ የሰው ልጅ እንዴት ነው የወደቀ አንሳ ይላል እኮ እንኳን የተሰጠን ምን ማለት ነው? እንዴ ነው? አንቺ፣ አይ ሲጀመር ቤት ውስጥ ባልና ሚስት ተመካክሮ ነው የሚወስነው። እውነቴን ነው፣ እየቀለድኩ አይደለም። አሁን ራሱ የሆነ ዝለል ዝለል ሚሊዮን ብር ነው ዶላር ልጅ በእኔ በእርግጠኝነት አታረጊው። እንደው እንኳን አማክር እነቴን ነው። ብዙ ጊዜ ራ ዝም ብለሽ የምትወስኛቸው ነገሮች አሉ እና ያናዱኛል። አይሽ መናደድ፣ ያኔ የጠቀመች ለአሁኑ እንደዚህ አይነት አንኳር የሆኑ ወሬዎች ማንም የማያገኘው ድል እኛ አለመንም አልሰረቅንም። ገብቶሻል? ሄደን አልቀላወጥን ምን አላለን። እጃችን እጃችን የመጣ ኦፖርቹኒቲ ነው። እግዚአብሔር ምን ያደርግ፣ በሰው ነው የሚረዳሽ ወይ በሆነ ነገር ነው የሚያግዘው። ከዚህ በላይ ምን እንዲያደርግ ነው የተፈለገው? ወይ ማለት ራሱ ወርዶ ከኔ ነው ውሰጂ። ኧረ በናትሽ በዋዜማ ቀን እንደዚህ ትናት። እኔ የምሬን ነው እንደማትይም አውቃለው አትይም፣ እንጂ አይ እኔ አልቀበልም። ሲጀመር የኔ ውሳኔ እሱ ነው። በነገራችን ላይ ማለት ምን ማለት አለው ነው አልቀበልም። ከዛ ስሽ የት ነው ምትኖሪ? ከኔ ጋር አትኖሪ እንደሆነ አይደል? ማለት እንዴት ሀያ ሚሊዮን ብር የገፈተረች ሴት ባየዎች ቁጥር ሀያ ሚሊዮን ብር እኮ ነው የሚታይኝ። ሰርተን በራሳችን ማግኘት አንችልም? ይኸውልሽ ሰርተን በራሳችን ማግኘት እንችላለን። ሀያ ሚሊዮን ብሩ ሲመጣ አምስት ዓመት ስድስት ዓመት አስር ዓመት ምንፈጋውን ፍጋት ይቀንሳል። እኔ እኮ ብሩ ገንዘቡን አምጥተን እየረጨን እንዝናና አይደለም እያልኩ ያለ ግን ፕሮጀክቶች አሉን ከአንድም አራት ስራዎች እጃችን ላይ እኛ መስራት የምንፈልገው አንቺ በራስሽ በግልሽ መስራት የምትፈልግ ይዋል እኔ በግሌ መስራት የምፈልገው ስራ አለ አደል በጋራ ከምንሰራ ውጭ ስለዚህ ያንን ያቀልልናል ጥሩ ስቴፕ እንሄዳለን ከዛ በኋላ ቁ ለማንም መትረፍ እንችላለን እኮ ከፈለጉን መልስላቸዋለን በጊዜ ገደብ ይስጡ እንደዛ አላሉም እነሱ። በእርግጥ ውርስ ነው ያሉት። በቃ ስትባይ አንቺ በልብሽ በቃ ከዚህ ጊዜ በኋላ እመልሳለሁ ብለሽ እመኝና በልብሽ ተቀበይ። ነው አልቀበል። እየቀለድሽ እንዴ? ምሬ ነው እኔ። አልፈልግም ከማንም ሰው ገንዘብ መቀበል አልፈልግም። በራሴ ሰርቼ ማግኘት ነው የምፈልግ። እየተረዳሽ እኮ አይደለም? ገብቶሻል? እየተረዳውም ባይሆን እንደዚህ አይነት ለምሳሌ አሁን እኛ ለልጆቻችን ብለቅ ምሳሌ እንደሰጠው አይደለም፣ ይሄ ይለያል። እንዴ ለምን አሁን እንትን ነገ አባቴ መጥቶ ጠፍቶ የተገኘው እኮ አጎትህ ነው ቢለኝ ራሱ ካወረሰኝ ወርሳሉ። ለምን አልወርስ? ለዘመድ በቃ ደሜን ይገባሃል ካለኝ ወርሳሉ። ለነሱ ሲያወርሱ እጃቸው ያልተንቀጠቀጠውን እኛ ማንን እና ነው ወይ? እኔን ላኪኝና ልከበልልሽ ነው። እኔ አልፈልግም በቃ

ክብሬ ገለበኔዝምበኝ ዲ ክብሬ አይደለም ትላለች። እና ምን ሌላ ምንም ሪዝን ሊኖርሽ እኮ አይችልም። የማታኪው ሰው እሺ፣ አሁን የማታኪው ሰው መጣ አቅሻለው ብሎ እንኳን ቢሰጥሽ እምቢ ልትይ ነው? አዎ ስላ ሲወጁ ዲ ረበና ስራሴን አታሳምን እንኳን ሀያ ሚሊዮን ብር እንዴ እውነቴን ነው። ሀያ ሺህ ብር ሰው ይቀበላል እንዴ? እምቢ ይላሉ ትላለች። ከዚህ በላይ በህይወትሽ ምንድን ነው የፈለግሽው? በራሳችን ማግኘት። በራሳችንማ እየሰራን እኮ ነው ያለ ነው። ታዲያ 20 ሚሊዮን ብር መች ነው የምናመጣው እንዴ? ስንት ጊዜ የሆነ ይፈጅብን እንዴ? ስንት ነገር አለ፣ ልጅ አለን፣ ምን አለን እና ተቸግረናል እንዴ? አሁን ምን ማለት ነው እንዴ? ተቸግረናል አላልኩም እኮ ግን ህይወታችንን የተሻለ ማድረግ እንችላለን። እንዴ እነን የመሰለ ኦፖርቹኒቲ እንዴ ምን ማለት ነው? ቆይ እንዴ ሰው እንደዚህ እያጎረሰሽ እዴ እግዚአብሔር ነው እንደዚህ ሞጋት እኮ ነው አታስቢም እንዴ? እንጂ እንዴ ለሽ ለራስሽ አታስቢ ለኔ አታስቢ ለልጅሽ አታስቢ ለፊውቸራችን እንዴ ታታ ማሳካት ለምንፈልገው ነገር እንዴት አታስቢ። በሰው ገንዘብ ነው እንዴ እናሳካው በራሳችን ሰርተን ማግኘት እንችላለን። እኔ ዘላለም አለሜን እየፈገው መኖር አልፈልግም። የተሻለ ህይወትን ለማግኘት ፈልጋለሁ እና ታቅ ነበር በህይወት ይሄ ብር እንደሚመጣ ታቅ ነበር። መጣ እኮ በቃ መጣ። ለምን አቅ ነበር እንደዚህ ሰግመለን መጣ እኮ በቃ ጧት ጸልዬ የሰገድኩት ስግደት ይሄ ነው በቃ ዜና። እግዚአብሔር የምሬን ነው። ግን አሁን የምትጮ ውሳኔ ነው እኔ ተሳብ ያ ያለን ያለን ይመስላል ይችላል። በኋላ እንዳትልኝ ተነጋግረን፣ ሁለታችንን ተማምነን መወሰን አለብን። እኔ አቋሜ አልቀበልም ነው። በፍጹም በራሴ ሰርቼ ጥሬ ማግኘት እችላለሁ። ሀያ ሚሊዮን አይደለም ነገ ከዛም ሀያ ቢሊየን ብርም ላገኝ እችላለሁ። ሀያ ቢሊየን ብር አታገኝም። በቃ ከባድ። እኛ ዝም ብለን እችላለሁ ምናምን እንደሚባለው አይደለም ገንዘብ አይተሸዋል። ግን እንችላለን። ሀያ ሚሊዮን እናመጣዋለን። ብዙ ስራ እንሰራለን። ገንዘብ ይመጣል። አንችልም አይደለም እያልኩሽ ያለሁት ግን ረጅም አመት የሚፈጅብንን ነገር እያሳጠረ ነው። ጥሩ ኦፖርቹኒቲ እኮ ነው ይሄ። አሁን እኔ በፍጹም አልፈልግም ፈልግም እንዴት ነው ማልፈልገው? ለምን ማለት ነው ማልፈልገው? አሁን ሶስት ቀን አይደለም አንድ ሰከንድ ማሰብ አልፈልግም። መጣው እናወራለን። ደስተኛ በጣም ይቅርታ። ከፈራሽ እኔ ቴክስት አንቺ ከደበረሽ እኔ እኔ እኔ እኔ ፍጥጥብ ያወራልሻል እንዴ ምን አይነት ፈጣጣ ነው ቢሉኝ እኮ አንድ ሳምንት እኮ ተቀልጃልሽ እንዴ እቺ የሰው ልጅ አንቺ ራስ ሻል እንትዩ ለሚፈልገው ነገር ለሚፈልገው አላማ እስከ መጨረሻ የሚሄድ አለበት ምናምን ይያቺ ይሄ እኔ አላማ አይደለም እንዴ መጀመሪያ ላይ ይሄንን በህይወቴ አቅጂ ማልሜ ምን ማላውቀው ነገር ነው ሲጀመር መቼ መቼ አቀድነው ነገር አለ ስራ እንሰራለን የሚመጣው ገቢ ደግሞ በሰራነው ልክ ኩራል አንዳንዴ ካቀድነው በላይም ደግሞ ይሆናል ታዲያ የሰው ልጅ ኤግዛክትሊ ባቀደው ነገር እኮ አይኖርም። በረከት ቤት በኩል ይግባሽ እንደዚህ እየገዘጋሽበት በሩን የያረን እኮ እኔ እንደሰማው ልጅሽ እንዳይሰማሽ ነይ ቁጭ። ወይ እግዚአብሔርን እየቀለድኩኝ አይደለም እንዴ የምሆንሻል ግን አንቺ ገብቶሻል ግን ሀያ ሚሊዮን ብር ማለት እኮ እኔ ሠርቼ አላመጣሁትን ነገር አልፈልግም፣ አልፈልግም በቃ በቃ እንዲዳ ምክንያት እኔ ከዚህ በላይ ምንም ልልሽ አልችልም። ጤነኝነትሽን ነው የምጠራጥረው። ገንዘብ ብዙ ገንዘብ የቤተሰብ እኮ ገንዘብ ነው፣ ተሰጠን እኮ ድርሻ፣ ድርሻ ግን አውቀሻል፣ አውቀሻል። ሰው ፒዛ ሲበላ እንደሚከፋፈለው ማለት ነው። በቃ አንዷን ወሰድን ደረሰን እኮ። አልበላም ልትይ ነው? እኔ ያለፋውበትን ምንም ያልሰራውበትን ነገር ነው ምትን ብለው ረ በእግዚአብሔር በናትሽ እንዲህ እረ፣ ፈሪ ሰው እንደዚህ ስትይራሱ ሰው እንዳይሰማሽ። ምን ማለት አይበልስላ ሲኒክስ እግዚኦ፣ ማረደ ክርስቶስ። እሺ ዓመት ባሌ ነው ያበላሸሽው፣ አይገርምሽም? እኔ በቃ የመጨረሻው ውሳኔ አልለም። በቃ እንዴት? ማለት ምን አገናኘው? ምን አገናኘው ማለት ምን ማለት ነው? ጋር ቲ አንተ ግን የብር አቢ ብር ለምን አይለኝ የሚለኝ ነበር

በቃ ባለፈው እንዴት እንደተጫወተ ይሄ ደግሞ እንደዚህ ቀለል አድርጌ ነው። በጣም ትሰራለህ፣ አብታም ትሆናለህ፣ ትበላለህ። ይርባል፣ አልፈልግም፣ አልታደለም፣ ችግር የለውም፣ ያገናኛል። ምን አሰብክ ግን? ሜዳውን ፈረሱም እዚሁ። ውይ፣ እኔ የምር መጨረሻ ላይ የምር ነበር የመሰለኝ እውነት